የምስራች፣ የምስራች! የብዙዎቻችሁ ጥያቄ ሳባ እንዴት ወፈርሽ? ለምንድነው ቪዲዮ ማሰሪልን? እንዴት አማረብሽ? እንዴት ወፈርሽ? ከወፈርሽ በኋላ አምሮብሻል የምትሉ፣ አዎ ውፍረት ስንጨምር የተስተካከለ ውፍረት ሲሆን ያምርብናል። እኔ የድሮዋ ሳባ ሞታለች፣ ሌላ ሴት፣ ሌላ ሳባ ነው የተፈጠረችው ማለት ነው። በቤታችሁ ልታገኙ የምትችሉትና ሁላችሁም ወፈር የምትችሉበትን መንገድ ነው ያመጣውላችሁ። በየቤታችሁ በየጓዳችሁ ያለ ስለሆነ በቃ ምንም ብርም፣ ሁኔታ ግን ተምናምን የሚያስብል ነገር አይደለም። ብቻ ከእናንተ የሚጠበቀው ይህንን ቪዲዮ ከመጀመሪያው እስከ መጨረሻ አይቶ ተግባራዊ ማድረግ ነው። ጭኔን በፊት እንደዚህ አልሞለውም ነበረ። ሞለው ነበር። አሁን ግን በግማሽ ቀርቷል ማለት ነው እና ልብስ ስለብስ እንዴት እንዳማረብኝ በቃ አሁን የፈለግኩትን ልብስ መልበስ እችላለሁ። በተለይ ሰውነቴ አሁን ላይ ለቀሚስ አያም ማይ አንደኛ በቃ ለእኔ የተፈጠረ ነው የሚመስለው ቀሚሱ ራሱ ማለት ነው። እንዴት እንዳማረብኝ ከላይ ጨምሬያለሁ፣ መቀመጫ ጨምሬያለሁ። ብቻ ሆዴ ላይ ቦርጭ እንዳይኖርብኝ በጣም ነው የተቻለኝን አክል የማደርገው ማለት ነው። ስለዚህ ዛሬ ቀጭን የሆናችሁ ቀጫ ጫጫ የሆናችሁ ሰዎች እንዴት መወፈር እንዳለባችሁ ነው ዛሬ ይህንን ቪዲዮ ለእናንተ ነው ጠቅሞ ማለት ነው። በቀጣይ ደግሞ እንዴት ውፍረት መቀነስ እንዳለባችሁ ወይም ደግሞ እንዴት ቦርጭ ውፍረት ቆንጆ ሆኖ ግን እንዴት ቦርጫችሁ ማስወገድ እንዳለባችሁ ይህም እነግራችሁ ይሆናል። ጨርሸዋለሁ። አይገርምም? ይህም ሁሉ ጨረስኩት። ሁለት ብርጭቆ በቂያችሁ ነው። በዚህ ብርጭቆ ከሆነ አንድ በቂ ነው። በትንሽ ብርጭቆ ከሆነ ግን ሁለት ብርጭቆ የግድ ነው ማለት ነው። ሰላም ጤና ይስጥልን፣ የሳባ ኢትዮ ቤተሰቦች፣ ምናሰው ሲጠፋ አትፈልጉም? የሚገርም ነው። ናፍቃችሁኛል። እንዴት ናችሁ? ከዚህ በኋላ ይጠፋ። የሚያስፈልጉን ነገሮች አንድ በአንድ ተመልከቱ። ሁላችሁም በቤታችሁ የምታገኛቸው ነገሮች ስለሆኑ በጣም ቀላል ነው። በመጀመሪያ የሚያስፈልገን የእጆች መፍጫ ንጹህ የታጠበ የጁስ መፍጫ ያስፈልገናል። ከዛ ሁለት ፍሬ ሙዝ፣ እኔ ግን ትንንሽ ናቸው ሙዞቹ። ትንንሽ ስለሆኑ ሶስት አረኳቸው እንጂ ትልልቅ ቢሆን ሁለት ፍሬ ብቻ ይበቃኝ ነበር። ከዛ ሁለት ፍሬ አቮካዶ ሁለት ፍሬ ሚግደልም፣ አቮካዶ አንድ ፍሬ ይበቃቸዋል ማለት ነው። ከዛ ደግሞ ማንጎ አንድ ፍሬ አለኝ። ከዛ የተፈላ ወተት አለኝ። ከዛ ለውዝ፣ የለውዝ ቅቤና ለውዝ በጥሬው አለኝ ማለት ነው። የተፈለፈለ የተዘጋጀ ለውዝ አለኝ። አንዳንድ ይሄን ትጠቀማለሁ፣ አንዳንድ ይሄን ትጠቀማለሁ። እናንተ ደግሞ ያላችሁንና የምትፈልጉትን መጠቀም ትችላላችሁ፣ ከሁለት አንዱ ማለት ነው። ግን ሞር ደግሞ ቅቤውን ብትጠቀሙት በጣም ቆንጆ ነው ብዬ አስባለሁ ማለት ነው። አይ ምን አስባለሁ ሳይሆን በጣም ቆንጆ ነው። ለምን ይሄኛው ፋት ስላለው ሞር ለውፍረት ይጠቅማል ማለት ነው። በእርግጥ ለውዝ ለውፍረት ይጠቅማል። ሙዛችን ቆረጥ ቆረጥ አድርገን እያደረግን ነው። በነገራችን ላይ ልብስ ስትለብሱ እኔ አሁን ልብስ ስለብስ ራሱ እንዴት ራሴን እንደምወደው በፊት እኮ አይ አይ ቅጥነትን በጣም ነው የሚያስጠላው ውፍረትን በጣም ነው የሚያስጠላው ማለት ነው። አሁን አቮካዶችንን በደንብ አድርገን እንትን ብለን እናደርጋለን። ቆንጆ አቮካዶ ለእንትን የተዘጋጀ ነው ለ ጁስ የሚሆን ነው ማለት ነው። በጣም ያላለ በጣም ያልበሰለ በጣም ቃሪ ያልሆነ በጣም የሚያምር ነው፣ ፍሬሽ ነው ማለት ነው። ሁሉም ፍሬሽ ናቸው። ከዛ እንደከፈለጋችሁ አንዱ መጠቀም ትችላላችሁ። በነገራችን ላይ ያው፣ ዋናው ግን ሁለት ብርጭቆ እንዲሞላ ማድረግ አለባችሁ። በትንሽ ብርጭቆ ከሆነ እኔ የምጠጣበትን ብርጭቆ አሳያቸዋል። ትልቅ ስለሆነ በዛ አንድ ብቻ በቂ ነው። በነገራችን ላይ ጧጧት ራሱ እሱን ጠጠታችሁ እራሱ ስራ ቦታ ብትሄዱ አይርባችሁ ምሳ ራሱ አያስፈልጋችሁ። እውነት ለመናገር ማለት ነው እኔ አሁን ትንሽ ቦርጭ እንዳላወጣ ዱብ ዱብ ብያለውና ቤት ውስጥ ትንሽ ኤክሰርሳይዝ እሰራለው። ከዛ በኋላ ነው እየተጠቀምኩ ያለውት ማለት ነው። ለምን ውፍረት ሲመጣ ትንሽ ቦርጭ ላይ የመጨመር እንትን ይታያል። እና ደግሞ በጭራሽ የማልወደው በህይወቴ ቦርጭ ነው። የሴት ልጅ ቦርጭ ውይ የሴትም ቦርጭ የሴትም ሆነ የወንድ በጣም ነው የሚያስጠላው። በጣም በቃ ለልብስ አይሆን ለምን አይሆን፣ በጣም ነው የሚያስጠላው። ቅጥነት ሲባል ከልክ ያለፈ ቅጥነት በጣም ነው የሚያስጠላው። ውፍረትም ሲባል ደግሞ መካከለኛ ውፍረት፣ ይሄ በቃ የሚያምር ነገር ነው እንጂ ከልክ ያለፈ ውፍረትም ያስጠላል በጣም ማለት ነው። አምትናችንን ማንጓችንን ልጠን እንጨምራለን ማለት ነው። ማንጎ አንድ ፍሬ በቂ ነው። ምክንያቱም ማንጎ እጅግ በጣም አሪፍ ነው። እጅግ በጣም በተለይ ደግሞ ለቆዳም የሚጠቅመው ጥቅም እጅግ በጣም ነው ቆንጆ ነው እና እነዚህን ግብአቶች መቼም ሁላችሁም በቤታችሁ ልታገኛችሁ የምትችሉት ነው። ያው ትንሽ በቢላው ጎድዶትና ለምን ይሄዳል ብዬ እየበለዋት ነው እንደጦጣ። ይህንን ቪዲዮ ከመጀመሪያው እስከ መጨረሻው በደንብ ካያችሁ በደንብ ከተጠቀማችሁ እመኑኝ የማትወፍሩበት ምንም አይነት ምክንያት የለም። ሌላው ደግሞ ብትችሉ ብትችሉ ማለት ነው። ጧት ጧት ይጠጣ አይደለ? በባዶ ሆድ ይጠጣ አይደለ? በባዶ ሆዳችሁ ብትጠጡ በጣም ቆንጆ ነው። በጣም ቆንጆ ነው በባዶ ሆዳችሁ። እንደገና ደግሞ ማታ ማታ ስትተኙ፣ ግን በጣም ከባድ ምግብ፣ የማይፈጭ ምግብ አትብሉ። ለምን ቡርጭ ነው የሚሆናችሁ። ቶሎ የሚፈጭ ቶሎ ዳይጄስት የሚሆን ምግብ ነው መብላት ያለባቸው ማታ ማታ። እኔ አሁን ቁርስ በደንብ እበላለው፣ ምሳ በደንብ እበላለው፣ እራት አንዳንድ ጊዜ ሳልበላተኛለው። አንዳንዴ በጣም በጣም በጣም ሲምፕል የሆኑ ምግቦችን ብቻ ነው። በቃ ሳልበላ ስተኛ እንቅልፍ አይወስደኝም የሚገርማቸውና እንትን እላለሁ። በነገራችን ላይ ሌላው ደግሞ በተፈጥሯችሁ ምግብ ምግብ ደካማ አላችሁ። ምግብ መብላት የማትችሉ ደካማ ሰዎች አላችሁ። እኔም እንደዛው ነበርኩ። በነገራችን ላይ ምግብ ከበለው ይጨንቀኛል፣ ይደክመኝ ነበር። ምግብ ስበላ በደንብ ከበለው ማለት ነው። እና ጨጓራዬ ራሱ ትንሽ ነበረች። አሁን ግን ጨጓራዬ እየሰፋ እየሰፋ እግዚአብሔር ይመስገን ብዙ ነገሮች ማስገባት ይሄን እራሱ አስገባዋለሁ ማለት ነው። ከዛ በኋላ ማረግ ውሃ አርጋችሁ መፍጨት ትችላላችሁ። እኔ ግን ሐብሐብ እስኪ የፊቴን እዩት የፊቴን ጥራት እስኪ እዩት እንደ ህፃን ልጅ እንደ ተላጨ ህፃን ልጅ ራስ እኮ ነው የሚያብለጨልጨው። እንዴት እንደሚያምር እስኪ እዩት። የፊቴ ቆዳ ማለት ነው። ባይዘ ወይ እኔ ፊቴ ብቻ አይደለም ሙሉ ቆዴ በጣም ሻይ ነው የሚያደርገው። በጣም አንጸባራቂ ነው፣ በጣም የሚያምረው ማለት ነው። ብዙ ሰው ነው የሚለኝ፣ በተለይ ከጀርባ ከፍት ከለበስ ኦኤምጂ። በጣም ብዙ ሰው ነው እንደዛ የሚለኝ ማለት ነው። እና ተፈጥሮም ጭምር ነው በእርግጥ ቆዴ ግን ደግሞ የራሴ እንክብካቤ ነው። ባይዘ ወይ በደንብ አርገን እንፈጨዋለን። በደንብ በደንብ አርገን እንፈጨዋለን። ይሄ ብርጭቆ እንግዲህ ያው ሁለ ሊትር ይዛል። አይ ብቻ ከሆነ ብርጭቆ በላይ ነው። በዚህ ነው መለካኔ። ስጠጣ ስጠጣ በዚህ ስራዬ ብዬ ሰራይ ብዬ ይህንን ልገዛ፣ የትንት ቦታ እንድርኩ አትጠይቁኝ። ይህንን ብርጭቆ ማለት ነው። አንዴ አጎቴ ጋ ቁጭ ብለን እየጠጣን ማለት ነው። ከዛ እንዲ እቺ ብርጭቆ ታምራለች አልኩት፣ እንትኑን ማለት ነው። እቺ ደግሞ በእጄ ሲይዘው ቀዝቃዛ ነው፣ ይሄ ብርጭቆ ማለት ነው። ከዛ የት ነው የሚገኝ፣ እባክሽን አንድ ፍሬሽ ጭለኝ አልኳት። እንዲህ አይቻልም እኮ አለችኝ። እሺ በቃ የት ነው የሚገኘው ስላት፣ እኔ የት እንደሚገኝ አላቅም ስትረኝ። አንድ ቀን ለሰው ዕቃ ታዝዤ ሲሄድ፣ ለምን ከፊት ያላገኘው እኔ የታቸው ግዝት አድርግ። የምጠት ወተት የምጠጣው በዚህ ነው። ውሃ የምጠጣው በዚህ ነው። ጁስ የምጠጣው በዚህ ነው። የጁስ በጣም ቆንጆ ነበረችን። የጁስ የምታምር ተሰበረች። ሁለተኛ ሄዶ ለመግዛት ምንም ጊዜ አላገኘውም፣ አልገዛውም። ስለዚህ እንደውም በቃ አልገዛም በዚህ በኋላ የጁስ መጠጫ ይኸው በዚህ ነው መጠጣ እየለከው ልኬቶን አውቀዋለሁ ሲጀመር ማለት ነው። እና እናንተ ሁለት ብርጭቆ ማድረግ ትችላላችሁ። እኔ ግን በዚህ ብርጭቆ አንድ በቂ ነው ማለት ነው። ያው ጡብ እንደ ጠላ እንደ ጉሽ ጠላ ትፍትፍ ምላት ነገር እንትናት የሀባሀባ ፍሬ ናትሽ ከዛ በሃብሃብ ነው እኔ በጨምሬ እንደውሃ የተጠቀምኩት ሃብሃብን ነው ለምን ለቆዳ ጥራት ለፊት ጥራት ለቆዳ ጥራት በጣም ቆንጆ ነው እንዲሁም ደግሞ ለማፀን እንትንም ራሱ በጣም ቆንጆ ነው ሃብሃብ ማለት ነው ባይ ዘ ወይ እና መጨረስ አለባችሁ። በነገራችን ላይ ለመጀመሪያ ጊዜ ለመጀመሪያ ጊዜ ሊከብዳችሁ ይችላል። አላደለ በቃ ቀጫጫ ልጆች እንትናችሁ ይሄ ጨጓራችሁ ብዙ ነገር መሸከም ስለማይችል ማለት ነው። ለመጀመሪያ ጊዜ አንድ ብርጭቆ እያላችሁ ለሳምንት አንድ ብርጭቆ ጠጡ በቀን ይሄንን። በነገራችን ላይ በአንድ ሳምንት ሁለት ጊዜ ወይንም ሶስት ጊዜ ከተጠቀማችሁት እመኑኝ በጣም ትልቅ ለውጥ ታገኛላችሁ። አጠቃቀም ብቻ ሳይሆን በሳምንት ሁለት ጊዜ ወይንም ሶስት ጊዜ ብትችሉ በየቀኑ ተጠቀሙት። የሚጎዳ ነገር የለውም፣ ይጠቅማል እንጂ ማለት ነው። እንጀራ ከመብላት ማለት ነው ይሄንን በምን በምን እንትናችሁ ብትበሉ ይሄው እንግዲህ ከላይም ያለ ይሉክ በጣም ነው ደስ የሚለው ከታችም ያለው በጣም ነው ደስ የሚለው። እና ራሴን ወደድኩት እውነት ለመናገር ማለት ነው ማርያምን እና ስትጨምሩ ፍረት በጣም ነው ደስ የሚላችሁ። በነገራችን ላይ በማል በማል ይሄው እንግዲህ በደንብ አድርጌ ነው የጠጣኋት። በቃ በመላሴ መላስ ብቻ ነው የቀረኝ። ግን አደረና ክርስቶስ ይሄው እንዴት እንደጠጣኋት በነገራችን ላይ ደግሞ ይቅርታ አድርጉልኝ። ቪዲዮ የተሰራ እሑድ ቀን ነው እሺ። ወተት ተጨምሮ ያለው እሑድ ቀን ነው ቪዲዮ የሰራሁት። ዛሬ ማክሰኞ ነው የለቀኩት ማለት ነው። ስለዚህ እንዴት እንዴት በጾም ቀን ወተት ታረጋለሽ እንዳትሉ ቪዲዮ የተሰራው እሑድ ቀን ነው። አልተመቸኝምና፣ አልተመቸኝም እሑድ ቀን ግን ቤት ስለምውል ነው። በነገራችን ላይ እሑድ ቀን የሰራሁት ማለት ነው። ቢዚ ነበርኩኝ። ስለዚህ ይሄን አስምሩበት፣ እሺ፣ አስምሩበት። የተሰራው እሑድ ቀን ነው። ጾሙ ሊገባ አንድ ቀን ሲቀረው ወይ ጾም መያዣ ቀን የሰራሁት ደግሞ እናቴ እና ማንኛውም ሰው ቀጫጫ ስትሆኑም በጣም ነው የሚያስጠላው። ለልብስ በተለይ በጣም ነው የሚያስጠላው። የሆነት አንዳንድ ጊዜ ትንሽ ወፈር ብላችሁ ልብስ እንኳን ይሄ ቦርጫቸው ቢወጣ እንደ ማንም አድርጋችሁ ብትለብሱ ይሻላል። በጣም ቀጫጫነት በጣም ነው የሚያስጠላው ለልብስ ሄድን። በቃ ሰንደል ሱሪ ብትለብሱ አያምር፣ ከላይ ብትለብሱ አያምር። አሁን እኔ ከፊት ከላይ የወንድ ደረትማ እንደውም ትንሽ እንደ ትንሽ የሚታያለው ምንም አልነበረኝም ነበረ በፊት ማለት ነው። እግዚአብሔር ይመስገን አሁን ግን አደገ ማለት ነው እና ተለ አሪፍ ሆነ ሊለ ማንኛውም ብዙ አታስወሩኝ እና እጅግ በጣም ነው ለልብስ ራሱ የሚያምረው ማለት ነው እና ለራሳችሁ ራሱ ስታዩት፣ እንደዚህ ልብስ ለብሳችሁ መስታወት ፊት ስቆሙ ዋው ነው የምትሉ ማለት ነው። እና ማንም ሰው ቀጭን ሰው እንዲኖር አልፈልግም እኔ እህታችሁ ያለው። በነገራችን ላይ ይሄ መንገድ ብቻ አይደለም የሚወፍረው ሌላ መንገድም አለ። በቀጣይ ደግሞ እሰራላችኋለሁ። ግን በጣም ይሄ ምና የሌለበት የተቀላቀለ ዱቄት የሌለበት የታሸገ ነገር የሌለበት ትክክለኛ ኦርጋኒክ ነገር ነው። በዚህ እንትን የምትሉ ማለት ነው። በፊት እንደዚህ ነበርኩኝ እኔ ውይ ውይ

አሁን ላይ ይሄን ይመስላል። በተረፈ ወዳችኋለሁ ባይ ባይ።